በቅርብ እሱ ባዘች የሆነ ሁለት ወጣቶችን እና አስክሬን እንዲያቃጥሉ ወይስ ከዛ ከግቢ እንዲያወጡ ባዘችበት ወቅት እነሱ ተከታትሎ ሲሄዱ ወይ ነበልባል ወንድማችን ና እነዛው ወጣቶች በተያያዙ ሰዓት ነው እሷ ያለችበት የጠቆመ ነበረው። እሷ ናት ያዘዘችን፣ እሷ ናት ይህ ስራ እንድንሰራ ያደረገችን ብለ ዘው እሷም ተይዛ ነበረ። ያ ፍቅረኛዋ ደግሞ ለእናቱ አንድ ነው። አባቱም በልጅነቱ ነው የሞተው። እናቱ እስካሁን ማን እንደገደለው በምክንያት እንደተገደለ አታውቅም ነበር። እስካሁን ሐዘን ላይ ነበረች። እንደውም ከትናንት ወዳ ነው የሰማችው ልጇ ማን እንደገደለው። የፍቅረኛው ወንድም እንደገደለው ማቹ ሳሚ ነው የሚባለው። ሰሞኑ ሰብታ ሁለት ሞት ነው የሞትኩት፣ ልጄ ሙቶ እኔ ሞቼ ያለሁ ቢያንስ እንኳን እንባዬን አብሱልኝ፣ የልጄ ገዳይ ያዙልኝ፣ የልጄ ገዳይ አሳልፈችው ለህግ ስጡት። ፖሊስ ጣቢያ በየጊዜ እሄዳለሁ። ያጣራን ነው መረጃ የሰበሰብም ነው ውጤት ስናገኝ ጊዜ እነግርሻለን ብሎ ነው ወደ ቤት የመልሰው። ልጄ አንድ ብቻ ነው ሁለት አይደለም፣ ሌላ የለኝም፣ ሌላ አላገባሁም። የልጄን ገዳይ ማን እንደሆነ ፈልጉልኝ ብላ አልቅሳ ነው የለመነችው። የነበረው ነው ባልባል ወንድማችን እሷ አባት ለምነውም ይሄ ጉዳይ ደግሞ እሱ ፈልጎ አፈላልጎ ይሄ ወንጀል የሚሰሩ ሰዎችን ያው እንደሚይዝ ከዛ በኋላ አሳልፎ ላ ህግ አካል እንደሚሰጥ ሁላችንም የምናቀዋለን። በዚህ ነገር ደግሞ ነብልባን ወንድማችን ሆነ ስራይን ዘላለም ጎበዝ ናቸው ከተበዳይ ጎም ይቆማሉ እንጂ ወንጀል ከሚሰሩ ሰዎች ጎን አይቆሙም። ብዙን ጊዜ ደግሞ ብር እንዲከፈላቸው ይደረጋሉ፣ ግን እነሱ አይ ህዝባችን፣ ወገናችን ይሻላል፣ እኛ ህሊናችን በብር አንሸጥም፣ በብር የምንኖር ሰዎች አይደለንም። ጤናለን ሰርተን እንኖራለን። እነዚህ ወንጀለኞች ግዴታ መያዝ አለባቸው፣ እነዚህ ወንጀለኞች ደግሞ ግዴታ እጃቸው ማግኘት አለበት ብሎ ነው የሚሰሩት የነበረው። ሆነም ቀረ እቺ ልጅ ተያዘች። ማህሌትን ተያዘች፣ ማህሌት አይደለችም ሄለን ተያዘች። እያንዳንዱ ነገር ተናገረች። ግን መጥፎ ስራ እንደምስራ ጥሩም ስራ ተሰራለች። የፍቅረኛዋ እናት በወር ወር ወር የአስቤዛ የሚሆናት ብር ታስተላለፍ ነበረ። ጓደኞቹ እንደላኩ አድርጋ በዚህ ደግፍያት አለው። ያው እቺም የእጇ ታገኛለች። ምክንያቱም ለምን እሷ በምትኖርበት ቤት ብዙ ወሬ፣ አስክሬን እንደተገኘ ነው የተናገረው። ዛሬ ደግሞ የእሱ የደጀኔ ቀኝ እጅ የተባለው ሁሉ ነገራቶችን በሆኑ የሚያስፈጽም አቶ አለማየሁ የሚባለው ሰውየ የእሷ ፍቅረኛ ነበረ። ምክንያቱም ጓደኛዋ ወይ ፍቅረኛዋ ከገደሉት በኋላ ከእሱ ጋር ፍቅር እንድጀምር ነው ያደረጉት። እሷ ደግሞ አትፈልገውም። ምክንያቱም በቃ የዛኛው ፍቅረኛዋ ፍቅር አልወጣላትም። ሀዘን ላይ ናት፣ ገና ናት ስለዚህ አውቃ በቃ እናፈልግሃለሁ፣ ፍቅርህን እቀበልሃለሁ ብላ ከነበልባል ወንድማችን ጋር ተስማምተ ቤት ድረስ መጣ። እያንዳንዱ ካሜራ በድብቅ ካሜራ ተቀርጾ እያንዳንዱ ተናገረ። ባለፈ ልጅህና ሚስትህን ሞተዋል ተብሎ ቤት ውስጥ ሌላ አስክሬን የተቀበለ ሰውዬ ልጄና ሚስቴ ሞተዋል ብሎ ሌላ ስብሴት ነው ያገባው ነብረ ከአንድ ሁነትም የእሱ ሚስትም የደረጀ የሚባል ሰውዬ ቀምቶት ነው። አሁን ከእሷ ጋር ይዞ ውጭ አገር ሊወጣ ሁሉ ነገር ጨልሶ ነበረ፣ ትኬት ቆርጦ ፓስፖርት አውጥቶ ምናምን ወንጀል ተተዋደን ከሀገር የሚወጡት ይህም ነገር ተደርሶበታል። አቶ አለማየሁ የሚባለው ሰውዬ እያንዳንዱ ሚስጠ ዝርግፍ አድርጎታል። እሷም እሱ ጋር እንዳለች፣ በእሱ ሰዎች ቁጥጥር እንዳለች፣ የደረጀ ቀኝ እጁ እንደሆነ፣ የባንኩ ዋና አስተናጋጅ እንደሆነ፣ ሁሉም ስራ በሙሉ እሱ እንደሚሰራ ነው የተናገረው። ሁለተኛ ደግሞ ማአድ ነው የምንሰራው፣ የሚገርማችሁ ነገር ማአድ ነው የምንሰራው። ያ ማድ ወርቅ ነው ያ ነገር። አሸናፊና ተሸናፊ አለ። ስለዚህ ያሸነፉ ሰዎች ወርቁ ብዙ ብር እንደሚያወጣ ካወቅን ያሸነፉ ሰዎች እንገላቸውና እዚህ ግቢ ውስጥ አምጥተ ነው ምንቀብራቸው። የእጃችን አሻራ እንዳይወጣ ደግሞ ኬሚካል አለ ብሩ ነው የተናገረው። ይሄ ነገር ባለፈው ሁለት ትናንሽ ወጣቶችን ከቤተሰባችን የተማርነው ትምህርት ነው ቤተሰባችን ያስተማሩን ነገር ነው ብሎ ተናግሮ ነበር። ቤተሰብ ንግድ ያስተምራል፣ ጥሩ ስራ ያስተምራል። የእነሱ ቤተሰብ ደግሞ የሞተ ወቃሽ አላ ያርገን ና ይሄ መጥፎ ስራ አስክሬን ማቃጠል፣ አስክሬን አውጥቶን የአስክሬን አጥንት ማቃጠል ማቃጠል፣ ጋዝ መከፍከፍ ብቻ አኡዙ ቢላሂ ሚነ ሸይጣን እንደዛ ነገር አስተምረው ነው የሞቱት። አባት ለልጁ እንዲመጥፎ ስራ አስተምሮ ይሞታል። ሞት አይቀርልን ሁላችንም እንሄዳለን። እንግዲህ ብር ወዴት እንደሚወስደና ወዴት እንዴት እንደሚያደርገን ነገራችን ላይ ብዙ ያሳየን ነው። ብዙ ሰው እንኳን በላቡ ለፍቶ ደክሞ እንኳን ብሩ አይበረክትል አይበረክትም ይላል አይበረክትልን፣ ሁላችንም ግን እነሱ በሰው ህይወት ላይ እንደዚህ ተጫውቶ ምን አይነት ደስት እንደሚያገኙ ምን አይነት ህሊን እንዳላቸው ልባቸው ምን አይነት እንደሆነ ራሳቸው ይወቁ። እኔ አላቅም ብቻ በጣም ነው የሚከብደው። ማለት ደግሞ ደፋር ሆኖ ደራሳቸውን ነፍቶ ነው የሚያወሩት። እንደዚህ ነገር እንደዚህ ነገር አድርገናል፣ እንደዚህ ነገር እንደዚህ ነገር አድርገ በሰው ህይወት መጫወት ይህናል ያስደስታል። በሰው ህይወት መጫወት ልብ ይህናል ያሳብጣል። እኔ አሁን እናንተ ኢትዮጵያዊ ናቸው ወይ የምለው ነገር ወንጀል ምሰሩ በሆኑ ኢትዮጵያዊ ናቸው ወይ ነገሩ ወኛ ኢትዮጵያኖች እኮ የሆነ የዋህ እንደሆን በዛ ልክ ጫካ አይነን ሰው ሀገርን ብንሄድ ሀገራችንም ቢሆን ከመጥፎ ስራ ከመስራት ወደ ኋላ ለምን እንደሆነ አላውቅም፣ ለምን በዚህ ልክ ልባችን ደንዳና እንደሚሆን አላውቅም። ሆነም ቀረ ይህን በሰው ህይወት የሚጫወት ይሄ በሙሉ የሰውን ህይወት የሚያበላሽ፣ ሰውን አስክሪን አውጥቶ የሚያቀጥል ደረጄ እንደ መስፍን አረምን የሆነ ሰውዮ ያለበት ታወቀ። በቅርቡ እንደሚያዝ እርግጠኛ ነኝ። ምክንያቱ የእሱ ቀኝ እጅ የተባለው ነው ዛሬ በነበልባል ወንድማችን እጅ ስር የገባው ያለበት እነግርሃለሁ። ሚስቱና ልጁ እኔ ጋ ነው ያሉት። ፓስፖርቱ፣ ቲኬቱ፣ ምናምን ሁሉ መረጃ ዶክመንት እኔ ጋ ስላለ ይመጣል፣ አሳልፌ ሰጣለሁ። ምንም ችግር የለውም። እኔ ለመሞት አልፈልግም። ምክንያቱም ከዚህ በፊት ሁለት ጓደኞች ይሄ ስራ አንሰራ መጥፎ ስራ ነው፣ የሰው ህይወት ማበላሸት መጥፎ ስራ ነው ብሎ እንወጣለን ሲሉ ጊዜ ራሳቸው ግቢ ውስጥ ራሳቸው ጉድጓዳቸው መጀመሪያ ቆፍሮ አዘጋጅተው ከዛ በኋላ ገደል ናቸው ነው ያሉ። በዚህ ያክል ነዋል። ምን የሆነው ሀገራችን ህዝብ ሰው ራሱ ራሱ ሊሞትበት ጉድጓድ ይቆፍራል። ይሄ ስራ አንፈልገውም ብሎ ስለሚወጡ ብቻ መጀመሪያ ጉድጓዳችሁ ቆፍራችሁ ከዛ በኋላ መሞት ትችላላችሁ ተብሎ ነው የሞቱት ብሎ የተናገረው። ብቻ መጨረሻችን አላህ ስብሐነሁ ወተዓላ ያሳመርን። በዚህ ልክ ደግሞ ሰው አረመኔ መሆኑን በጣም ነው የሚከብደው። ለምን እንደሆነ አላውቅም። ሰው ጥሩ ስራ ሰርቶ ጥሩ ስራ እንዲሰራ ነው የሚያደርገው፣ ከመጥፎ ስራ ይርቃል። ግን እነዚህ ሰዎች ደግሞ በየሄዱበት በሆኑ መቶ ስራ ለመስራት ነው የሚሞክሩት። መቶ ስራ ለመስራት ይሞክራሉ። እና ብቻ አገራችን ብቻ አላህ ሰላም ያድርግልን እና ይሄ አረመኔ ሰውየው በቅርቡ እንዲያዝ ዱአ አድርጎ ላቸው ሎ ቪዲዮን ኮዳ ሽሻ አድርጉልኝ። ባይ ባይ።